ሰላም አቤል ስላልመጣ ስላደረ አሀ ጨካን ከበቃ በዛው አድርክ ማለት ነው። እሺ ተደፋፍረናል ተናንቀናል ማለት ነው። እንደዚህ ማ ከሆነ እኔም አሁን እችን አሮጊት የሆነ ነገር ፈጥሬ ከቤት የማስወጣት አለብኝ ትላለች። በአጋጣሚ ክፍል ገብታ እቃ ስትፈልግ ወርቄ ሀሳብ የመጣላት፣ ወርቅ ጠፋኝ ማለት ነበረ። ከዛ ሄደች ሴትዮዋ ያለችበት ሄደችና፣ ስሜ ክፍሌ ገብተሽ ነበረ? አዎ ልጄ ገብቼ ነበረ። እሺ፣ ወርቁንና ብሩን የወሰድሽው አንቺ ነሽ? በፍጹም ልጄ፣ እረ እኔ አልወሰድኩኝም ትላለች። እሺ እና ታዲያ የት ሄደ? መቼም ከአንቺ ውጭ ሌላ ሰው የለም። እስኪ ለማንኛውም እስኪ ቀስ ብለን እንፈልገዋለን። ደግሞ ቀስ ብለሽ ክተፊ። ደግሞ ምን መክተፍ ካለብሽ ነይና በሬ ጋከፈቻ። ታዲያ ምንድን ነው ልጄታይ? ትልና ዝም ይላሉ። ስሜ ከእኔና ከአንቺ ውጭ እዚህ ቤት ውስጥ የለም፣ እኔና አንቺ ብቻ ያለን እዚህ ቤት። ስለዚህ መኝታ ቤቴ ከገባሽ ደግሞ አንቺ ስለሆንሽ ያነሳሹ ያንን ወርቅ ወርቅና ብሬን መልሽ ስሜ። ክንፍና እግር የለውም እኮ ወቶ ከቤት አይሄድም፣ ታቂያለሽ። አረ ልጄ ተረጋጊ። በፈጠረች ልጄ ተረጋጊ አትበኝ፣ እህቴ ተረጋጊ አትበኝ ሰማሽ። ነግሬሻለሁ፣ ፈልጊ። አንቺ አይደለሽም ለመረጋጋት እኔን ለእኔ የምታስተምሪኝ፣ ገባሽ? ደግሞ በደንብ ከተፊው አልደቀቀም፣ ገባሽ? ነግሬሻለሁ፣ ዘብጥያ ነው ማወርድሽ። ትላትና ትሄዳለች አቤል ያደረው ነጻነት ጋር ነበረ። በአጋጣሚ እሷ እናቱን ወረቀቱን እንዳስቀየረችበት ስላወቀች እጅግ በጣም ተናዳ ነበረ። የዴኒ ወረቀቱ መቀየር አልነበረም። ሰላምም እንደ ጓደኛ አይታት ስለነበረ ለነጻነት አማክራታለች። ዴኒ ወረቀቱ ትክክል የአቤል እናት እንደሆነች ተናግሯል። ግን ደግሞ እናቱ እንዳልሆነች ወረቀት ሌላ ትርፍ ወረቀት አሰርታለች እና ከዶክተሩ ጋር ተስማምታ ነበረ። ስለዚህ ሰላ ና እንደዛም አድርጋ ያው እሺ ይሁን ብላ ነጻነት በዛ በጣም ተናዳ ስለነበረ እሺ እኔማ አቤል እናቱን ማጣት የለበት፣ ከእናቱ ጋር አብሮ መኖር አለበት፣ የእናት ፍቅራቱ መኖር የለበትም ትላታለች ከጽዮን ጋር ሁና ነጻነትና ጽዮን በአጋጣሚ ተገናኙና፣ እሺ እንዴት ነው ያሰብሽ? ተሳካለሽ ነጽዬ? ትላታለች። በፍጹም እንዲሁ ሰክሮ ስለነበረ አድረ እንጂ በመሀላችን የተፈጠረ ምንም ነገር የለም። እንዴት እንደዚህ ትያለሽ አንቺ? ቆይ ያገኘሽውን አጋጣሚ ለምን አልተጠቀምሽም? ትላታለች። በፍጹም ሌላ ጊዜ ይሆናል ትላታለች። እስኪ ያንቺስ ፍቅረኛ እንዴት ሆን አንቺዬ? ሁለቱም የተዋወኳቸው ደግሞ ብታይ ገጣሚዎች ናቸው። ትላታለች እንዴት እንደዚህ ታያለች? እሺ አንቺስ ጓደኞች? እኔማ ሁለቱም የሚገርምሽ ገጣሚዎች ናቸው፣ ግን ከደላላው ጋር ፍቅር ሳይዘኛ አይቀርም አንቺው ትላታለች። እና ጥሩ ነው ታዲያ እንግዲህ ከአንዱ ጋር ጠቅልል ማለት ነው። አንዱን ከወደሽ፣ አንዱን ካፈቀሽ ከአንዱ ጋር መሆን ነው ትላትና ይሉም ወደየቤታቸው ይሄዳሉ። እስቄልም ለጓደኛው ደወለለትና አረ አረበናት ልጅቷ እኮ ግጥም ጻፍልኝ አለችኝ። እና በእናት ግጥም ማጻፍልኝ ቆንጆ ስለ ሀገር ግጥም ጻፍልኝ። አረ ጀለሴ እኔ አሁን ቢዚ ነኝ። አሁን አይመቸኝም። አሁን አይመቸኝም። እሺ በኋላ እናወራለን ይለውና፣ ወይኔ በእናት እኔ እኮ ልጅቷ አሁን ቀጥረኛ አለች ልሄድ ነው። ምንድን የጀላት የሚሄደው አይ አሁን አይመቸኝም የሚልና ይሄኛው ጓደኛውም ስልኩን ይዘጋበታል። እናም ከዛ እንደዛ ትልና እሺ በቃ ይልና፣ ወይኔ ምን እንደ ገጣሚ ነኝ ባላልኳት ነበረ ምናለ እንደው ሌላ ሙያ ብጠራላት ሲልና፣ ዝም ብሎ ከዚህ ግባ የማይባል ግጥም ይጽፍና ያገኛታል። እሺ ግጥሙን ጻፍክልኝ? አዎ፣ እሺ ትልና ስታየው ግጥሙ እንደማይሆን ምን ነው አንተ፣ ይሄ ምንድን ነው ህጻን ልጅ የሞነጨረው ነው እንጂ ህግጥም ነው እንዴትልና ወረቀቱን ቀዳ ፊቱ ላይ ወርውራበት ትሄዳለች። እስቄልን በጣም ይናደድና ወደ ቤቱ ይሄዳል። አቤለ እስቄልን ደውሎለት እንገናኝ አለው እና ተገናኙና፣ ሁለቱ እስቄል አንድ ነገር ልንገር እስኪ ወንድሜ፣ ለምንድን ነው እን ስማ ለምንድን ነው ለምንድን ነው ሰራተኛ ስታመጣልኝ ባለፈው ሰን ብለህ ያመጣህልኝ ስሟ ግን ሀገሬ ነው አደል ይለዋል አይ አደለም ይውልህ እዝቅል ምንድን ነው እያደረጋችሁ ያላችሁት ድራማችሁ ምንድን ነው ንገረኝ እውነቱን ይለዋል ከዛ አይ አደለም እንደዚህ ወደ ውጭ ለመሄድ ስትል የተሰራ መታወቂያ ስለሆነ ነው እንጂ ስሟ አዎ ሀገሬ ነው። ይልና ሁሉንም ይነግረዋል። እሺ እናንተ ግን ድራማ እየሰራችሁ ቢኖ አይደለ። ስለዚህ ምንም ችግር የለውም። እውነታውን ልንገርህ እዝግል፣ ምንም የምደብቅህ ነገር የለም ይውልህ። ስሟ አዎ ሀገሬ ነው ሀገሬ ነው ስሟና፣ ምንም ችግር የለውም። በዚህ አጋጣሚ ወደ ውጭ ስትሄድ ነበረ ስሟን የቀየረችው ይልና አቤልም እሺ በቃ ተው ይልና ተናዶ ወደ ቤቱ ይሄዳል። እዝቄልም ለእናቱ ደወለ እና እናቴ ትልቅ ችግር ተፈጥሮልሻል ይላታል። ለምን የምን ችግር ነው ስትለው፣ እናቴ አቤል ሁሉንም ነገር ሰምቷል፣ ስምሽም ሀገሬ እንደሆነ ሰምቷል፤ እና ከጠየቀሽ እውነታውን ንገሪው እሺ ይላታል። እሺ ልጄ ምንም ችግር የለውም እሺ ትልና ስልኩን ትዘጋለች። ከዛ አቤልም ከሰላም ጋር ተኮራርፈው ስለነበረ መጣና ሰላምዬ እንዴት ነሽ? እንዴት ዋልሽ? ይላትና ዝም አለችው። ምን ነው? ምንሽ ነው? ሰላም አይደለሽም እንዴ? ምንሽ ነው ስላጣረ ምንም። እሺ ቡና አሰኝቶኛል። እስኪ ቡርቴ ቡርቴ ብሎ ተጣራና ስትመጣ፣ እስኪ ቡና አፍይ፣ ቡና መጠጣት ትፈልጋለሁኝ ይልሽ ጓደኛዬ እኮ እናቱ ታማ እሱን እያገዝኩ ሆስፒታል ለሆስፒታል ነው ያደርኩትኝ፣ እና ለዛ ነው እሺ ስልኬን ባትሪ ዘጋ፣ ለዛ ነው አንቺ። ግን አንተ ቆይ ምንድን ነው የምትለው? ከማንም ጋለሞታ ጋር አድረምተ ሆስፒታል ነው ስትል ትንሽ